ሰላም ለእናንተ ይሆን ወድና የተከበራችሁ ወድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዘት ትተረፍረፍ ይበልኝ ያልኩ፣ ዛሬ እንግዲህ ለየት ባለ በአዲስ ቪዲዮ ናችሁን ያለው እግዚአብሔር ይመስገን። እንግዲህ እንደነገርኳችሁ ዛሬ ለየት ባለ ቪዲዮ ነው የመጣሁት። እንግዲህ ያው ዩቲዩብ ሁላችን ብዙዎቻችን ዩቲዩብ ከፍተን ለመፈመስ ጥረት እናደርጋለን። እንግዲህ አንዴም ሁለቴም ሶስቴም ብዙ ጊዜ የቀመሳችሁ ትኖራላችሁ። ያው እንግዲህ ዩቲዩብ ትግስት ይጠይቃል። ትግስት ያለው ሰው የፈለገውን ያገኛል። እንግዲህ ያው እኔም አንዴ ሁለቴ ቀምሻለሁ። ዛሬ ደግሞ የቀመስኩትን ዩቲዩብ የከፈለኝን በአቅሜ አቅሜ በፈቀደ ቋጥሪ ለአቅመ ደካሞች በአቅሜ ለግሻ ለአቅምሻ ያለው ማለት ነው። እንግዲህ እግዚአብሔር ከፈቀደ እናንተም ካበረታታችሁኝ ወደፊት በሰፊው ከፍ አድርጌ ቅደም ምኞቴም ህልሜም አቅመ ደካሞችን መርዳት በጣም ያው፣ ኢትዮጵያ ውስጥ አሁን በጣም ብዙ ነገር አለ፣ ብዙ ነገር ያስቸግራል ማለት ነው። እና በተለይ አረብ ሀገር ሆነን ከስራችን ጎን ለጎን ነው ዩቲዩብ እየሰራን እዚህ እየደረስ ነው። እና ያው አንዴ ለሶስተኛ ጊዜ ተከፍሎኛል። ስለዚህ አሁንም ደግሞ በደንብ ሲከፈልኝ በሰፊው አቅመ ደካሞችን እየሰራው እንዳግዝ እንድታበረታትኝ ትጠይቃችሁ የመጣወት ዛሬ ማለት ነው። እንግዲህ ያወጣችንን ሰራርተን ያን የቢጦችን መግበናል ወይ ደግሞ አቅመ ደካሞች ነው የሚባለው። ስለዚህ ያው ዩትዩብ ያልከፈላችሁ ይከፍላል ከሰራችሁ። ያውን በእርግጥ አገር ቤት ከገባው ብዙ እይታ የለም፣ ላይክ አታደርጉም፣ ሰብስክራይብ የማታደርጉም በእርግጥ ብዙዎቻችን ወደሚጠቅመን ሳይሆን ዝም ብለን አልባሌ ነገር ውስጥ ነው የምንገኘው እና ትንንሽ ዩቲዩበሮችንም ብታበረታቱ መልካም ነው። ምክንያቱም ስናይ በተለይ አረብ ሀገር ውጭ ላይ ያለን ሰዎች ቢያንስ ወይፋይ ፌ ሰዎቻችን ስለሆነ አይቆጥርብንምና አበረታቱኝ። የምታበረታቱኝ ግን በእናንተ ድጋፍ በእናንተ ብርታት እንግዲህ ለሶስተኛ ጊዜ ዩቲዩብ ከፍሎኛል ማለት ነው። እግዚአብሔር ይመስገን በጣም ደስ ብሎኛል። የደስ ደስ ነው። እንግዲህ ልጋብዛችሁ የመጣሁት ተጋበዙን። እንግዲህ እንጀራ የናፈቃችሁ፣ ወጥ የናፈቃችሁ፣ ቀይ ወጥ አልጫው፣ ድኝችሁ ምኑ የናፈቃችሁ በተለይ እንግዲህ ሌላውን እንኳን ሁሉንም ምስሩንም፣ ምኑንም እያንዳንዱን ነገር እናገኘዋለን። እንደፈለገን የማናገኘው እንጀራን ብቻ ነው። ሌላው ሁሉም ነገር መስራት እንችላለን። ያው እንደ ሀገራችን ግን እንደ ኢትዮጵያ ሆነ እንዲህ የኢትዮጵያ ኮነቴ ሽታው ብቻ በሽታው ብቻ ጠግባችሁ ትሄዳላችሁ ማለት ነውና በጣም ደስ ይላል። ሀገር ሰው ሀገር ያላችሁ እህቶቼ በተለይ አረብ ሀገር በተለይ አረብ ሀገር ያላችሁ እህቶቼ በሰላም ሀገራችሁ እንድትመጡ መልካም ምኞቴ ነው። እንዲሁም ደግሞ ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን የተራበው ጠግቦ የታመመው ድኖ ሰላም፣ አንድነት፣ መተሳሰብ የምናይበት ጊዜ እንዲመጣልን ሁላችን በየእምነታችን ጸሎት፣ ዱዋ፣ ሙስሊሞች በዱዋችሁ ክርስቲያኖች በጸሎታችሁ ሀገራችንን እያሰባችሁ ስደት ያላችሁ ደግሞ ሀገራችሁ መታችሁ ጠንክራችሁ እንድትሰሩ። ሰው መቼም አላማ ይኖረዋል እቅድ ይኖረዋል። ያን እቅድና ያንን አላማውን ደግሞ ከፈጣሪ ጋር የማይደርስበት ምክንያት የለም። ስለዚህ እኔም አሁን እንግዲህ ወደፊት ዳታ በጣም እያስቸገረኝ ስለሆነ ያለበት ያለሁበት አካባቢ ብዙ ቪዲዮ እየለቀኩ አደለም፣ እናንተም ቤት መጥቼ እየጠየኳችሁ አይደለም። ግን ያው ነገሮች ሲስተካከሉልኝ እናንተም ልክ ድሮ እዛ አረብ ሀገር ሆኜ እንደማደርገው አደርጋለሁኝ። እናንተ ግን ቤቴ አትመጣም የእኛን ቪዲዮ አታይም ብላችሁ ማበረታታችሁን ወደኋላ አትበሉ፣ አግዙኝ፣ ደግፉኝ። እንግዲህ የዛሬው ቪዲዮን ያው ላስጎብኛችሁ ብዬ ነው ማለት ነው። በተለያዩ ነገሮች ያው እንግዲህ አዳዲስ ነገር ሲኖር ወደ እናንተ ብቅ እላለሁኝ እና አበረታቱኝ፣ ደግፉኝ። ነገር አበረታታችሁ ቢያንስ ያሰብኩበት ቦታ ወይ ደግሞ ቃል የገባሁላችሁን ነገር ካላደረግኩ ሰብስክራይባችሁን ራሱ ማንሳት ትችላላችሁ ግን ያው ብቻ አንድ ሰው ብቻ ምንድነው? እንደው ከናባባሉ አምሳ ሎሚ ለአምሳ ሰው ጌጡ ነው፣ ለአንድ ሰው ሸክሙ ነው ይባላል። ስለዚህ እኔ አንድ ሰው ብቻውን ምንም ነገር ማድረግ አይችልም። በአንድ ፊት ቪዲዮ እንኳን ለስራ ስትሉ ብቻችሁን ከሆናችሁ በጣም ነው የሚያስጣለው። ባንድ እጃችሁ ቪዲዮ እዛችሁ እንደዚህ ለማውራት እራሱ ይከብዳል። ስለዚህ እኔ በጣም መስራት እፈልጋለሁ እና አበረታቱኝ ከትህትና ጋ ነው ዝቅ ብዬ የምጠይቃችሁ። ደግፉኝ፣ አግዙኝ። በጣም ነው ሀገራችን ላይ ስታዩ፣ አቅመ ደካሞችን ስታዩ፣ እኛም ደግሞ ነገ ፈጣሪ ፈቅዶ እድሜና ጤና ካሰጠን እናረጃለን። ዛሬ መልካም ካደረግን ደግሞ በሰፈር ነው ቁና፣ ይሰፈርልናል። ስለዚህ በእናንተ ድጋፍ በእናንተ ብርታት ዩቲዩብ ከፍሎኝ እንግዲህ አምስት የሚሆን አስርም ዞሮ እግዚአብሔር ይመስገን። ነገ ደግሞ የተሻለ ቀን መቶ በሰፊው እያንዳንዱን እየጠየቅኩ ምን እንደሚፈልጉ ምን እንደሚያስፈልጋቸው እየጠየቅኩ ወደ እናንተ የማደርሳችሁ ይሆናል። የዛሬው ቪዲዮ እንግዲህ ይህን ይመስላል ማለት ነው። እና ያው እንኳን ደስ ያለሽ በሉኝ እንደ ግን ለመጀመሪያ ጊዜ አይደለም የተከፈለኝ፣ ለሶስተኛ ጊዜ ነው። በእርግጥ ከሰራችሁ አይደለም በእኛ በዚች በሁለት መቶ በሶስት መቶ በመቶ ምናምን እይታ ይህን ያክል ከከፈለን አስባችኋል። በጣም ብዙ እይታ ያለው ጥሩ እይታ ያለው ምን ያክል እንደሚከፈለው። ስለዚህ ዩቱዩብ ካምፓኒ ለሚከፍለን እናንተ ላይክ ማድረግ ካላስከፈላችሁ ላይክ ብታደርጉን፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ፣ ሼር የምትችሉ ደግሞ ሼር እያረጋችሁ ትንሽ አረብ ሀገር ያሉት የሚጣጣሩትን ሁላችንንም አበረታቱን። ሁላችንም ደግሞ እስካሁን ድረስ የምር በውስጥ መስመር ራሱ በርቺ አገር ቤት ሆነሽ እየሰራሽ ነው ለካ ጎበዝ ነሽ እያላችሁ ሞራል ለሰጣችሁኝ ካልጥን የሚያመሰግነው ክብር ይስጥልኝ ማለት ነው። እጅግ አድርጌ ያመሰግናለሁ፣ ወዳችኋለሁ፣ ያከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ እንግዲህ በለመድነው ቪዲዮ እንቀጥላለን። እንግዲህ ያው ነገሮች ተስተካክለውልኝ በራሴ ብቻ እስከምመጣ ድረስ ያው ዩቱቡም እንዳይቀዘቅዝ በአንዳንድ ነገሮች እንዲሁ ብቅ እያልኩ እቀጥላለሁ። ለዛሬው እንግዲህ በዚሁ ልሰናበታችሁ፣ እስከምንገናኝ ቸር ቆዩኝ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሁላችን